ቅዱስ ዳዊት ሰው ክቡር ሆኖ ሳለ እንደማያስብ እንስሳ ሆነ አለ። ለምን ግን በዚህ ልክ መልካም ሰዎችን መፈተን አስፈለገ? ሀይሚና፣ ብሩኬ አሁንም እግዚአብሔር አምላክ በመልካም ከፊታችሁ ይቅደምላችሁ። በጣም የተመቸኝ አባባል ነው። ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በነገራችን ላይ መጀመሪያ ያስገባውላችሁ ከፋሲል ቤት የተሰጠ ኮሚንት ነው። ብቻ ደስ ስላለኝ ነው። አንዳንዴ የሆነ በቃ ችግር አለብን እኛ ማሰቢያ ጭንቅላት ተሰጥቶናል። ምን ማድረግና ምን ማድረግ እንደሌለብን ማወቅ የምንችል ሰዎች ነን። ነገር ግን ማሰብ እየቻለን ማሰብ እንደማንችል እየሆንን ነው። አሁን ለምሳሌ እንደዚህ ሰዎችን የሚበጠብጡ ሰዎች ማሰብ ይችላሉ። የሚያደርጉት ነገር መጥፎ እንደሆነ እየገባቸው፣ ግን ሆን ብለው መጥፎ ስራዎችን ይቀጥሉበታለን ነው እንግዲህ ዛሬ ፋሲል ባደረገው ነገር ላይ ያው ግማሹም እየተቆጣ ነው፣ ግማሹም ደግሞ እንኳን የሀይሚ እውነታ ታወቀ። ግማሹ የተለያየ ስሜት ነው። አሁንም የሀይሚ ስም በደንብ መጥራት አለበት እየተባለ ነው። ከዚህ በላይ በቃ ልጁ የሆነ ሴራ እንደሰራ እየታወቀ ነው። ከዚህ በላይ የሀይሚ ስም ማለት በመጥፎ ሊታይ አይችልም። በቃ ከዚህ ጋ ሃይሚ ያደረገችው ነገር ለምን እንደሆነ ተናግራለች፣ አለቀ ፋሲል አሁን የተዘጋ ፋይል ነው ከፍቶ እንደገና ልጅቷን እንደዚህ እንድትሰደብ ያደረጋት እና በጣም የሚያሳዝን በጣም የሚያስከፋ ነገር ነው ያደረገው። በጣም ከምንም በላይ ደግሞ የሚያናድደው ነገር ማለት ከዚህ በፊት ስለነሀይሚ መለያየት ብር ተከፍሎት ለሚሰራው ሰውዬ ማለት እሱ እየተከታተላቸው ነው እና ሀይሚና ብሩኬ መቼ የሚለያዩ ሰዎች አይደለም። ስለዚህ ስራን ብታቆም ይሻላል፣ በመካከል እየገባችሁ ህይወታቸውን ባትበጠብጡ ይሻላል እያለ መልክት የሚሰጠው ነበር። አንደኛው በጥባጭ እኮ ራሱ ሆኖ ሳለ፣ ነገር ግን ያኛውንም እየተቆጣ ነበር እና አሁን የኔ ጥያቄ ያኛው ሰውዬና ማለት ገንዘብ ተከፍሎት ሀይሚና ብሩኬን ለመበታተን የፈለገው ሰውዬና ፋሲል በምን ተዋውቀው ነው? ያ ሰውዬ ነው ወደ እነ ሀይሚ እየላከው እንደዚህ እንዲያደርግ ነገሮችን ሀይሚን ፍቅረኛይናት እንዲ እንዲል ያደረገው ያ ሰውዬ ነው። ገንዘብ ተከፍሎት ሊያለያያቸው የነበረው ሰውዬ ከፋሲል ጋር ተገናንቱ፣ ፋሲልን ለሴራ ነው የላከው። ምክንያቱም ከዚ ጋ አንድ ሰው የራሱን ጥፋት ነው ማብራራት ያለበት አይደል? የዛኛውን ጥፋት ከዚ ጋ ምን አስወራው? ብቻ ነገሮች ቅን ብርብር ያሉ ነገሮች አሉ። ግን ሀይሚና ብሩኬ ከምንም ነገር መቆጠብ አለባቸው፣ ከምንም ሰው የሚባል ነገር እንደው ባያምኑ ራሱ የምር እንደ መልካም ተጠግተዋቸው፣ ነገር ግን መጨረሻቸው መጥፎ ነገር አድርገው አበለሻሽተው ነው የሚወጡት። እና ልጆቹንም በጣም ያልሆነ ውስጥ አስገብተዋቸው እና የፋሲል ነገር ትንሽ ያስፈራል። አሁንም ምን እንዳለ ከጀርባው ምንም የሚታወቅ ነገር የለም። በተለይ እዚህ ገንዘብ ተከፍሎት ስለመጣው ሰውዬ ሲያወራ፣ እኔ ምቾት አልሰጠኝም ማለት ነው። በምን እንዴት ከየት ተገናንተው እንዴት እሱ ሊሰልለው ቻለ? እየተከታተልኩት ነበር አለ እኮ። ብሩኬ ራሱ ድንግጥ አለና ታውቅ ነበር አለው፣ ገንዘብ የተከፈለውን ሰውዬ ታውቅ ነበር ብሎ ጠይቆታለና ትንሽ ይሄ የሚያወዛግብ ነገር አለው ብቻ።